እጅግ አነጋጋሪው የአርቲስቷ ምስክርነት። ከሰሞኑ የግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን በዘመን ብዛት በማርጀቱ እድሳት እየተደረገለት ይገኛል። ለዚህም እድሳት ብዙ አርቲስቶችና ታዋቂ ሰዎች የተለያየ የገቢ ማሰባሰቢያ እያደረጉ ይገኛሉ። በዚህ ወቅት ታዲያ የተገኘችው አርቲስት መቅደስ ጸጋይ ነበረች። አርቲስት መቅደስ ጸጋዬ ከሌሎች የገበያ አሰባሳቢዎች የተለየ ምስክርነት፣ የተለየ ቃል ስለ እመቤታችን ተናግራለች። አርቲስቷ በዛ ቦታ ላይ ብትናገር እንባ እየተናነቃት የሆነውን ሁሉ ማመን እስከሚያቀታት ድረስ ምስክርነቷን አስቀምጣለች። በተለይ ደግሞ የግሸን ማርያም ጥንታዊነቷንና ከእርሷ ጋር ያለውን ቁርኝነት እንዲህ ብላ ተናግራለች። የተደረገው ተአምር እንዲህ ነበር ትላለች። ምንም ቢገጥመኝ ምንም ቢሆን ቀድሜ ማናግረው እሷን ነው እሷም ድንግል ማርያምና ትላለች። እናም አንድ ቀን ለጥያቄ ምላሽ ሳላገኝ የቀረሁበት ጊዜ የለም። እሷን አናግሬ አንገቴ የተደፋበት፣ እሷን አናግሬ ችግሬ ሳይመለስ የቀረበት ምንም ቀን አልነበረም ትላለች። በጣም ከተደረገላቸው በጣም ከተጎበኙ ሰዎች መካከል አንዷ ነኝ ብላለች። እና የዛን ጊዜ ግን አንድ ቀን በቀን ጎዶሎ ጥያቄዎች ምላሽ አጡ። ከእመቤታችን ብንበረከክም ጥያቄዎች ምላሽ አላገኙም። ጭራሽ ባስ ብሎም በጣም የማልጠብቀው ችግር ህይወቴ ውስጥ ተፈጠረ። ስለዚህም እመቤታችን ሁልጊዜ የተሰማኝ ስለነበረ ሁልጊዜ ተንከባከበኝ ስለነበረ፣ በዛ ጊዜ ግን ጥያቄ ስላልተመለሰ እመቤታችን አኮረፍኳ ትላለች። በጣም ነው የሚገርመው ያለችው አርቲስቷ። እግዚአብሔርን አኮረፍኩት፣ ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይም እሷንም ደግሞ በብዙ የለመንኳት በህይወቴ ላይ እንዲህ አይነት ነገር እንዳያጋጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ትሰጪኛለሽ ልጅሽ አይደለሁ እንዴ ብዬ በቃ እመቤታችን አኮረፍኳት። በእመቤታችን ተቀየምኩኝ በጣም አኰረፍኩ ትላለች አርቲስቷ። እናም በጣም የሚያስቀው ነገር ስትል አርቲስቷ መኪና እየነዳሁ የእመቤታችን ቤተክርስቲያን ጋር ስደርስ ፊቴን አዞራለሁ፣ ላለመሳለምም እመቤታችን ላለማየትም አዙሬ መኪናዬን እነዳለሁ ትላለች። ያቺ የቀድሞዋ የእመቤታችን ወዳጅ እመቤታችን ደግሞ ለእርሷ ብዙ ያደረገችላት አርቲስት አሁን በማኩረፍ ላይ ሆና ነገሩ አንድ ቀን ተገለበጠ። አንድ ቀን ሌሊት በቃ የሆነ ነገር ድምጽ ነገር ነው የሚሰማኝ ትላለች። ድምጹም እንዲህ ይላል ትላለች። ግሸን ግሸን ግሸን ይላል ትላለች። ይች አርቲስት በእመ ቤታችን ላይ ያኮረፈች እመቤታችን ጥያቄን አልመለሰችም ያለች ናት። እናም ትላለች አርቲስቷ ደነገጥኩ። እንዳልኳችሁ ቀድሜም እንደነገርኳችሁ ገዳም ብዙ የሚሄድ ሰው አይደለሁም፣ ህልምም የማይ ሰው አይደለሁም። በብዛት ሕልም አላይም። እኔ ከተኛው ተኛው ነው። ማታ የተኛው ጧት እነሳለሁ። እግዚአብሔር ይመስገን፣ መሀል ላይም አልነሳም በጣም እንቅልፋም ነኝ፣ ጠዋት ነው የምነቃው ትላለች አርቲስቷ። ነገር ግን አንድ ቀን ይሄ ያልጠበቀችው ክስተት ተከስቷል። ጠዋት ተነሳሁና ሌሊት የሰማሁትን ድምፅ እንደገና በጆሮ እያስተጋባ ሲያስቸግረኝ፣ ግሸን ካልሄድኩኝ አለ። እንዴት ይኬዳል የምለውን አላውቅም ነበር። ብቻ ጠዋት ተነስቼ ግሸን እንደምሄድ ነበር የማውቀው። ከዛ ተነሳሁ። ያቺ ቀድማ ኩራፍ የነበረችው አርቲስት እመቤታችን ቤተ ክርስቲያን ስታይ መኪናዋን አዙራ ትሄድ የነበረችው አርቲስት አሁን የግሸንን በር መፈለግ ጀመረች። ከዛም ተነሳሁ፣ ትኬት ቆረጥኩኝ። እመቤቴን እንዴት እንደወጣሁት አላውቅም ትላለች ምክንያቱም ያ ዳገት ነው፣ የግሸን አምባ በጣም ትልቅ ዳገት ነው። ከደረስኩ በኋላ ያን ዳገት እንዴት በምን መንገድ እንደወጣሁ አላውቅም ትላለች ምክንያቱም ያች የቀድሞ ወደጇ እመቤታችን ደርሳላታለችና የግሸንን ዳገት ታውቁታላችሁ እያለች በደንብ ትመሰክራለች። እንዴት እንደወጣሁ እመቤቴ ናት የምታውቀው በር አደረገችው። ሁሉንም ነገር ከፋፈተችው፣ እግዚአብሔር ይመስገን ትላለች። ተዋናይት መቅደስ ጸጋዬ በዘመን ብዛት ከፍተኛ ጉዳት የደረሰበትን የግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያንን በኅብረት ለማደስ በሚል በተዘጋጀ መድረክ ላይ የተናገረችው ይህ ብዙ ነገሮችን አስለቅሷል፣ ብዙ ሰዎችንም በደስታ አስነብቷል። እናም መቅደስ ከዛ በኋላ ጥያቄዎች በሙሉ ተመለሱ። እግዚአብሔርንም አመሰገንኩት እመቤቴንም አይቼ ሄድኩኝ። እግዚአብሔር ይመስገን። ያቺ ቀድሞ የማውቃት ቀድሞ ጥያቄን የምትመልስልኝ ያቺ ረሬ ተህሊና የጻርቃን እመቤት የኃጣን ተስፋቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ንጽሕተ ንጹሓን ዛሬ ደረሰችልኝ። ከዛ ጊዜ ጀምሮ እኔ ክፉ ነገር ገጥሞኛ አውቅም በፊትም ስላኰረፍኩ ዛሬውን ሁሉ በይዋህነት ነውና እያልኩኝ እመቤታችን ይቅርታ ጠይቃታለው ስትል በመድረኩ ላይ ተናግራለች። እናም አድማጮቻችን ከዚህ ምን ተማራችሁ? የእመቤታችን አማላጅነትስ እንዴት አያችሁት? የእመቤታችን ለወዳጇ ቅርብ መሆኗንስ እንዴት አያችሁት? እኛም ምን ቢቸግረን እግዚአብሔር ነውና በእግዚአብሔር ላይ አናኩረፍ። ነገር ግን ደግሞ ከልብ ሆኖ አኩረፈንም ቢሆን በቤቱ ውስጥ ካለን፣ አንድ ቀን እግዚአብሔር ይጠራናል። ጥያቄያችን አንድ ቀን ይመለሳል። አንድ ቀን የምንፈልገው ነገር ይሆናል። እመቤታችን በአማላጅነቷ ትድረስልን፣ ለሁላችንም የልቦናችን መሻት ትፈጽምልን። ለሀገራችን ለኢትዮጵያ ለመላው ዓለም ሁሉ ሰላምን ትስጥልን። የእመቤታችን አማላጅነቷ በእኛ ላይ ይሁን። አሜን።